በአምስት መቶ ሺህ ብር ቤት የለም፣ በአንድ ሚሊዮንም እንደዛ በሁለት ሚሊዮንም የምትሉኝ ከሆነ ቤት የለም እና ማስታወቂያ ላይ የሚሰማቸው ቤት በአንድ አምስት መቶ ሺህ ቤት በአንድ ሚሊዮን የሚባሉት ቅድመ ክፍያ እንጂ ሙሉ ክፍያ ለመሆናችሁም ስንቶቻችሁ ታውቃላችሁ? ቅድመ ክፍያ ማለት ምን ማለት እንደሆነ ለማታውቁ ትንሽ ታብራራላችሁ። ቅድመ ክፍያ ማለት መጀመሪያ ቤቱን ሪዘርቭ ለማድረግ የምንከፍለው ክፍያ ነው። ለምሳሌ አንድ ባለ ሁለት መኝታ ቤት መቶ ካሬ ላይ ነው ያረፈው፣ ቤት ጠቅላላ ዋጋ አስር ሚሊዮን ብር ነው ብለን የምናስብ እና ደግሞ ቅድመ ክፍያው 20 ፐርሰንት ቢሆን 10 ሚሊዮን ብር ሲባዛ በ20 ፐርሰንት ክፍያው 2 ሚሊዮን ብር ይሆናል ማለት ነው። ስለዚህ ቤት በአምስት መቶ ሺህ እና ቤት በአንድ ሚሊዮን ብር ወይ በ2 ሚሊዮን ብር የተተዋወቁት ቤቶች ቅድመ ክፍያ እንጂ ሙሉ ክፍያ አለ። ቀሪ ክፍያ ስንዴት ነው የሚከፈለው ላችሁ። ብዙ ሪል ስቴቶች በሁለት መንገድ ያስከፍላሉ። የመጀመሪያው በግንባታው ፕሮግረስ ነው። በግንባታው ፕሮግረስ ማለት ግንባታው ሁለተኛ ፍሎር፣ አራተኛ ፍሎር ወይም ስድስተኛ ፍሎር እያለ በሄደ ቁጥር ቀሪ ክፍያዎች ይከፈላሉ። እንዲሁም ሁለተኛው መንገድ ደግሞ በጊዜ ገደም የጊዜ ገደብ ማለት በየሶስት ወር በየስድስት ወር ወይም ደግሞ በየራሱ ይከፈላል ማለት ነው። እኛ ጋገር በአንድ ነጥብ 7 ሚሊዮን ብር ያለቀ የንግድ ሱቆችን